ከኢቦላ የባሰ ገዳይ ቫይረስ ኢትዮጵያ ውስጥ ገባ። በሺዎች የሚቆጠሩ የክብር ዶክተሮች ዶክተር አይደላችሁም ተባሉ። የአስር ዓመት ህፃን ላይ የተፈጸመው ዘግናኝ ወንጀል መላ ሀገሪቱን አስደንግጧል። ግን ከሁሉም የባሰው አርባ ምንጭ ውስጥ የተከሰተው ነገር ነው። ዝርዝሩን ስትሰሙ ትደነግጣላችሁ። ከትንሽ ቆይታ በኋላ እንመለስባቸዋለን። የጤና ሚኒስቴር ዛሬ ያወጣው መግለጫ ያስደነግጣል ጅንካ ላይ የታየው ወረርሽኝ ማርበርግ የሚባል ቫይረስ መሆኑ ተረጋግጧል ይሄ ዝም ብሎ በሽታ አይደለም የአሜሪካው ሲዲሲ እንደሚለው ይሄ ቫይረስ የኢቦላ አይነት ነው ግን ከኢቦላ የከፋ ሊሆን ይችላል አዎ የሰማችሁት ትክክል ነው ከኢቦላ የከፋ ታዲያ ይሄ ቫይረስ ከየት መጣ ከሌሊት ወፍ ነው የመጣው በሽታው በሰውነት ንክኪ ይተላለፋል በህመሙ ከሚያዙ ሰዎች ግማሽ ያህሉ ይሞታል ጤና ሚኒስቴር እንዳለው በአሁኑ ሰዓት አዲስ የተጠረጠረ ሰው የለም። የመቆጣጠር ስራ እየተሰራ ነው። ስለዚህ እጃችሁን በደንብ ታጠቡ፣ ከሌሊት ወፍ ራቁ። በሀገራችን ስንት ዶክተር የምንላቸው ሰዎች አሉ ፌስቡክ ላይ ቲቪ ላይተር በቃ በየቦታው የትምህርት ሚኒስቴር ግን ዛሬ በቃ ብሏል ፕሮፌሰር ብርሃኑ ነጋ ባወጡት አዲስ መመሪያ የክብር ዶክተሬት የተቀበለ ማንኛውም ሰው ከዛሬ ጀምሮ ዶክተር ወይንም የክብር ዶክተር የሚል መጠሪያ መጠቀም አይችልም ጨዋታው አለቀ ይሄ ማለት የዶክተር ማዕረጋቸውን ተነጠቀ ማለት ነው አይደለም ክብር አላቸው ግን በቃ አቶ እከሌ ነው የሚባሉት አሁን የምነግራቸው ዜና በጣም ከባድ ነው፣ ልብ ይሰብራል። የ10 ዓመት ህጻን ናትናኤል ይባላል። አርባ ምንጭ ከተማ ውስጥ ከቤቱ ጠፋ። ቤተሰቦቹ ፖሊስ ጋር ሄዱ፣ ግን ነገሩ ተራ የመጥለፍ ጉዳይ አልነበረም። አንድ ሰው አፍኖ ወስዶት ነበር። ከእናቱ ሀምሳ ሺህ ብር ጠየቁ። እናትየው ልጇን ለማዳን ገንዘቡን ላከችላቸው፣ ግን ገዳዩ ልጁን አልመለሰውም። በጭካኔ የገደለው። ገዳዩ ማን ነው? ሩቅ አይደለም። የልጁ አያት ግቢ ውስጥ የተከራየው ሰው ነው። አዎ አብሯቸው የሚኖር ሰው። ይባስ ብሎ ይሄ ሰውዬ በአስተኛ የትምህርት ማስረጃ ሲሰራ ከስራ የተባረረ ሰው ነው። ግን ከሁሉም በላይ የሚያሳዝነው እና የሚያስደነግጠው የህፃኑ አስክሬን የተገኘበት ቦታ ነው። ግቢ ውስጥ በሚገኝ ሽንት ቤት ውስጥ ደብቆት ነበር። ይሄን ለመግለጽ ቃላት የለኝም። ፖሊስ ተጠርጣሪውን ለፍርድ እንደሚያቀርብ ተናግሯል። ለቤተሰቦቹ መጽናናት እንመኛለን። ለዛሬ ጨርሰናል። በሚቀጥለው ቪዲዮ ከዚህ የባሰ እብድ ዜናዎች ይኖራሉ። እንዳያመልጣችሁ ሰብስክራይብ አድርጉ።